ሀይሚ ምኑና ነው እንደዚህ ቆንጂዬ የሆነችው? ውበቱን የደፋባት ብዬ ፊቷ ላይ የመቀየር ነገር እኮ አይቼ ነበር። ነገር ግን ያው ብዙም አላስፎገረባትም ማለት ነው። እና ሀይሚ አምብሬ ነው አሰርታለች ቅንድባን የኔ ድምቦሽ ቦሽ ማለት ነውና፣ ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች፣ እንዴናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ያው ድምቀቷዬ፣ የኔ ቆንጆ አምብሬዋ በጣም ነው የሚያምረው፣ እንደወደደችው ፊቷ ላይ ይነገራል። ያው የመጀመሪያ ወደ የመግባብ ቪዲዮ ላይ ታዩታላችሁ ማለት ነውና፣ የሆነስ በጣም ነው የሚያምርባት ማለት ነው። ምን እንደሆነ አለ ከሩታ ይልቅ ሀይሚ ሊያምሮባታል ማለት ነውና ያው በጣም እኔ እኮ ፊቷን ለምን ተቀየረብኝ? ምን ሆና ነው ምናምን እላሉ፣ ግን ብዙም አልባነንኩም ማለት ነው እና ይኸው ቅንድባን ሀይሚ ሰርጀሪ ነው ምንድን ነው እንደ ታቱ ነው እና ለአንድ አመት ምናምን የሚቆይ ነገር ነው። በጣም የሚያምረው ማለት ነው እና አምብሬ አምብሬ ነው ምናምን የሚሉት ማለት በጣም የሚያምረው ማለት ነው እና ደግሞ በዛ ላይ በጣም የሚያምርባት እሷ ላይ ማለት ነው። አይታችሁታል። ቀይም ስለሆነች ምናምን የሆነ ድምቅ ያረጋታል። ጎላ አድርግቶ ያሳያታል ማለት ነው። ይታይላታል ማለት ነው እና ባይ ዘ ዌይ በጣም ነው የሚያምሩ። እኔ እውነት ወድቻታለሁ ማለት ነው። እኔ እንደዚህ እንከን ምናምን የማወጣበት ነገር አይደለም። አንድ ፊቷ ቀይ ስለሆነ ይሄዳል። ጥቁር የሆነ አንድ ደማቅ የሆነ ነገር አንድ ጎልቱ ቢታይ ያምራል። ደግሞ ውበት ደግሞ እውነት በጣም ቅንድብ በጣም ውበት አለው ለሴት ልጅ ማለት ነው። ብዙ ጊዜ ሜካፕ ምናምን ስንሰራ ካያችሁ ወይ ቅንድባችን ስንቀነደብ ጎላ ብሎ ያሳየናል ማለት ነው። እኔ እንዲ ይህን እንዲያረገች እንዲያረገች ምናምን ብዬ አላስበ እንደ ሃይማኖት ኃጢአት ነው። በክርስትና እምነት እንትን አይፈቀድም። አንዳንዱ ደግሞ ገንዘብ ስታገኝ ምናምን ልትሉ ትችላላችሁ። ማለት ሰው ልጅ ፍላጎቱ ነው። ዋርሳኝነቱ የሰው ልጅ ያመነበትና ማድረግ የሚፈልገውን ነገር ማድረግ አለበት። ለዛ በዚህ እንትን እላለሁ አምናለሁ ማለት ሲቀጥል ሀይሚ ምንም ያደረገችው ነገር የለም ጀስት አምብሬን የተሰራችው ማለት ነው አንዳንድ ጊዜ ገብታችሁ መጥፎ ኮሜንት የምትጽፉ ሰዎች ምናም ምንም ዛሴት ምንም እንትን የሚለው ነገር የለም የምትሰራው ታዲያ እንዲህ ለመሆን ነው እንዲህ ለማማር ነው የምፈልገውን ነገር ለማድረግ ነው አይደለም። እና ታዲያ የምትሰራበት ዩበር ዩቱብር በለዚህ ለዚህ ካልጠቀማት ለምን ምን ታረገዋለች ታዲያ ገና ልጅ ናት ኤኒዌስ እኔ ወድቿል እውነት ለመናገር ሀይሚሻ አንደኛ አንደኛ የእውነት ለመናገር ማለት ከአይኔ የኔ ጨረቃ የኔ ድምቀት ብቻ ተስማሙ ከብሩክ ጋር ተው፣ እሱ ብቻ ነገር ብቻ አስቢበት እንጂ የቅንድቡ ነገር ችግር የለውም። ሀይሚሸኝ ግን ብሩክና ሀይሚት እናንተ ተስማምታችሁ ነው የምንፈልገው እንጂ ሌላው ችግር የለውም እንጂ ምንም ችግር የለም። ሰው የፈለገውን ይበል። አንቺ ያምንሽበትንና የምትፈልጊውን ነገር ማድረግ ትቻለሽ። ለምን ባለፈው እንዳልሽ እኔ በማስብበት መንገድ እኔ በማስብበት መንገድ እኔ ትክክልኝ ያ ሰው እንደ ራሴ መረዳት አለበት ብለሽ ነው ያሰብሹ ማለት ነውና፣ አሁንም እፈልጊውን ነገር ማድረግ የምፈልጊውን ነገር ማድረግ አለብሽ። ለዛ ነው እና ደግሞ ይቅርታ በማለት ስልክ ገብቶ ስለረበሻችሁ ማለት ነውና እኔ የሆነት በጣም ወድጀዋለው፣ ደስ ብሎኛል ማለት ነው እና እኔ በጣም ደስ ብሎኛል። ትናንት እኮ እንደ አጋጣሚ ቲክቶክ ላይ አይቼው ማለት ነው። እኔ እኮ ምን ሆነ ማለት በጣም አጉላት፣ ሌላ ጊዜ አትኳንም ቅንድባ ምናምን ማለት በጣም አጉልቶ አሳያት ማለት ነው እና እኔ እውነት ወድቸዋሉ አንደኛ ማለት ነው። ለመጀመሪያ ጊዜ አንበሬ ተሰርተው ያማረበት ሰው ቢባል ሀይሚሻ፣ ሀይሚዬ፣ ሀይሚነት የቡቡ ሸበላ የቅምጥሏ የጋሽዬ ልጇ የኔ ውድ ሁል የሚመረብሽ ማለት ነው። ብቻ ፊትሽን ምናምን እንዳትሰሪ ትውልክ ሄደሽ እንጂ የቅንድቡ ችግር የለውም ማለት ነው እና እኔ በጣም ወድጇለሁ። ሀይሚሻዬ ም ኢንጆይ ላይፍሽ ነው እድሜሽ ነው እንደፈለግ ሹኜ ደስ ይላል። በጣም ነው የሚያምረው ማለት ነው። ግን የእውነት በጣም ነው የሚያምረው እራሱ አንደኛ ብላለች ማለት ቪዲዮ መግቢያ ላይ አርግ ይችላቸዋለሁ። እና የእውነት በጣም ነው የሚያምረው ማለት ነው። እኔ ራሱ ተሰወስኩ ተሰሪ ተሰሪ ተሰሪ አሰኘ ማለት ግን ውድ ነው በጣም ማለት ነው። ያው ውድ ሆኖ አይደለም ቢቢ 14 ሺህ ብር ምናምን ሊሆን ይችላል ማለት ነው። ግን በጣም ነው የሚያምርባት የእውነት ለመናገር እኔ ወድቻለሁ የእውነት ማለት ነው እና እስኪ ስንት ሰጣታላችሁ? ለሃሚ ኮሜንት ላይ ያምራል ያስጠላል ወይ ብላችሁ ጻፉ ማለት ነው። ለምን እንደሆነ ታውቃላችሁ? አሁን አንዳንድ ሰዎች ከሃይማኖት ጋር የምትገን የምታገናኙ ምናምን ነገር አላችሁ ማለት ነው። ከሃይማኖት ጋር ልክ ነው ማን ጥፍር ቀለም መቀባት ራሱ ኃጢያት ነው። ግን የሰው ልጅ ደግሞ ያው ወጣቶች አይደለን ብልጭልጭ ነገር ያምረናል፣ ምናምን ለዛ እግዚአብሔር እንደ እግዚአብሔር የመጣው ለኃጢአተኞች ስለሆኑ እሱ ይቅር ይልናል። ግን አንዳንድ ጊዜ ሰዎች ልታሽሙ ማሸማቀቅ የምፈልጉ ሰዎች መጥፎ ከሚንት የምጽፉ ሰዎች ትገርማላችሁ። ሀይሚሻ የኔ ውድ ነገር ምር ምር ምር በይበት፣ የብሩክ ሽቅርቅርቅ ብቻም ያው ዳኒ የሚልሽን ነገር አድመኝ። በመሀላችሁ ሶስተኛ ወገን አታስገቡ ለፍቅራችሁ ታገሺ በቃ ነገሮችን እርግጥ ብለሽ ለማሰብ ሞክሪ፣ ሀይሚሻዬ ማለት ነው። እና እኔ የምልሽ ነገር ያ ነው። እና ቲቢ ሆነስት በጣም አምሮብሻል። ምን ላርግሽ ንክስ ስላርግሽ ንሽ ሰወዳት እኮ ማለት ነው። በቃ በቃ ሶሻል ሚዲያ ላይ አለሱ ማርያምን ደስ በቃ ደስ የሚል ሰው የለም ማለት ነው። ድብ ምቀትበል ብቻ አንዳንድ ጊዜ ያ ብሩክ የምታናድጆ ነገር ምናምን ያበሳጭኛል፣ እንጂ ይወድሻሉ። የበለጠ ደግሞ ከብሩኪ ጋር ፍቅር ስትሆንማ ኦ ማይ ጋድ ኦ ማይ ጋድ በስመአብ! እንዴት ደስ እንደምትሉ ምን ብዬ ልንገርሽ! እና እኔ ወድጃ ይኋሉ ማለት ነውና፣ የወደዳችሁ በጣም ያምሮብሻል እያላችሁ ኮሜንት አርጓት ማለት ነው። እንዲሁም እኔን ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁን አመሰግናለሁ። ባይ